ያፌት እጅ ሊሰጥ ይመስለኛል። ምክንያቱም ኢፍራታ እንደምንም ብላ ለማሳመን እየሞከረች ነው። ሾፒንግ እወጣለሁኝ እና ከአንተ ገንዘብ እፈልጋለሁ ብላ ስትለው፣ እሺ በጣም ደስ ይለኛል፣ እኔ እኮ እንደዚህ ነበር የምፈልገው አላት። ነገር ግን ከሹፌሩ ጋር ነው የምትሄጂው ብሎ ሲላት፣ አይ አንተ ደግሞ፣ ቆይ ሁሌ እስረኛ አድርገህ ልታስቀምጠኝ ነው አለችው። አይ እንደዛ ከሆነ ደግሞ እኔ ከስራ ስወጣ ይዤሽ እሄዳለሁ ናቱ ናታንዬ እንደምንም ብሎ ያችን ልጅ እያሳምጣት ይገኛል የባለስልጣኒቱ ልጅ ምክንያቱም ያቺ ሴትዮ የያፌቴ በላይ ትመስለኛለች ያቺ ትመስለኛለች ያፌትንም እንደዚህ የምታሽከረክረው ሉሊት ሉሊትዬ ከመጨነቋ ከመበርገጓ የተነሳ ቤዛ እተኛችበት ሂዳ ዝም ብላ አይን አይኗን ታያታለች። ከዛ ቤዛ ዋለት ከእንቅልፏ እንደነቃች በጣም ደነገጠች አንቺ ሴትዮ ምን ሆነሽ ነው አብድሻል እንዴ እንዴ ቆይ ምን ልታረጊ ነው ስትላት እንዴ ምን አደርግሻለሁ ትናንትና ላጠፋሁት ነገር ይቅርታ ብለሽኛል እና ስለዚህ ቅርታሽን ተቀብዬ እኔማ የሆነ ነገር ጨንቆኝ እሱን ላማክርሽ ነበር አለቻት ከዛ ሄደች ሄደችና ወይ ይፍራታ እንደ አሁን ከዚህ ከሴትዮው ጋር ተስማምተኛለሽ እንደው በፊት እኔ ግን አብቻለሁ ማለት ነው። ቤት የሰው ልጅ ግን እንደ የሰው ልጅ ስንጣላና የሆነ ነገር ሲመጣብን ነው ለካ የሰው ማንነት የምናውቀው። ቤዛ እኮ እንደው ከዚች ጋር ነበር ተስማምቻ ስኖርና ነገሮችን አብሬ ሳሳካ የነበረው። ወይኔ ፈጣሪ! ለማንኛውም ይፍራት ያለ አንድ ነገር ተጠጊያ ስላላለች እች ልጅ በደንብ መጠጋት ያለብኝ ብላል። ምንድነው ሉሊት በጣም ይቀርታል ያው ከእንቅልፍ ስለተነሳሁኝ ነው ብላ ሸወደቻት። አሁ ይኸውልሽ፣ የሆነ አለቃ ጋ ስራ ጀምሬ ነበር፣ እና ምን ተፈጠረ? እናማ ያ ስራ ከሰረበት። እሺ፣ ግን ሰውየው እኔ እንዳከሰርኩት እኔ ደግሞ ከሌላ ሰው ጋር ተዋብዬ ያደረግኩት መስሎታል። ግን አንቺን አደረግሽውም አይደል ስትላት፣ እንዴ በዚህ እኔ ለምን አድርገዋለሁ? በፍጹም አላደረግኩትም ስትል፣ እና ታዲያ ምን አስጨነቀሽ? እውነትን ይዘሽ አንቺ ተጋፈጭዋ፣ አለቻት በጣም አመሰግናለሁ። ሌላውን ደግሞ እታች እናወራለን፣ አለቻት። ከዛ ሀማም ውስጥ ገባችና ስልክ ተደወለላት። ከተደወለላት እንዴ አምላኬ ሆይ ቆይ ምን አይነት ስልክ ነው ብላ ብርግግ አለች። አይ እንዳታነሹ አይ ለአንሳው አይ እንዳታነሹ እያለች፣ ከዛ ሲዘጋ ተመስገን ዘጋ ደግሞ አለች። ድጋሚ ተደወለ። ሀለው ተሰምኛለሽ ወይዘሮ ሉሊት ከመጣሽ ነይ ቶሎ፣ ካልመጣሽ ደግሞ እኔ ወዳንቺ መጣለሁ። የምታመልጭ መስሎሻል አላት። ማለት አልገባኝም ብላ ስትለው የምን አልገባኝም ነው? ትሰምኛለሽ አለቃ የትም እንደ አታመልጭም ብሎሻል። ደግሞም ምንም ቢሆንም እንኳ ጥሩ መልስ የምትመልስልኝ ከሆነ አብራ ከኔ ጋር የመስራት አላት እድል ብሎ ብሎ ሻል ሲላት እሺ እንደዛ ከሆነ እመጣለሁ፣ አለችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዲ ናቸው፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ተመሰገነ ይሁን ደና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልቤ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ግን እ ልጇን ለማገኘት ወደ ጉሊት ለመሄድ ዳግምን እማዬ ይኸው አስሬ ልሻለሁኝ በቃ ነይ ቦታ ሁላት ስትል፣ አዎ የኔ ልጅ፣ እስኪ ልጅንን ባገኛት ልሂድ። እንዴ እማዬ፣ ለልጅሽ ብለሽ ነው ማለት ነው እዛ ቦታ ላይ እየከፈትሽ ብሎ ሲላት፣ አዎ የኔ ልጅ፣ አያንተ ወላዲ ኮዲያ ነው። ስለዚህ እስኪ ተወኝ ብቻ ግን ይለፍ አለችው። እማዬ፣ ቃል እገባልሻለሁ። አሁንም ብዙ እየሞከርኩ ነበር፣ ግን እህቴ በቅርቡ ወደ ቤተሰቦቿ ወደ እኛ ትቀላቀላለች አላት። ምንድን ነው? አልገባኝም። ከሌላ ከምትሰሚው ልንገርሽ ብሎ ሁሉንም ነገር ነገራት። በጣም ደነገጠች። ገንዬ እንኳንም ከዛ ከጭራቄ ላክልኝ፣ ያ ሰውዬ ድሮም ቀልቢ አይወደውም ነበር አለችው። አዎማዬ ይቅርታው፣ እስካሁንም እንደዚህ እንድታዝኔ ስላደረግኩሽ በጣም ይቅርታ፣ በጣም ሶሪ አላት። ችግር የለውም የኔ ልጅ አይደለ። ነገር ግን ገኒ የእውነት ለቪኒ ትነግረው ይሆን ወይስ ደግሞ ያው ልጁ አይደል፣ ያብራኳ ክፋይ ተደብቅለት ይሆን? ምክንያቱም ጽና፣ ቢኒ የተጣሉት በዛ ነው። ቢኒ የተጣሉት ያው ባቤላ ምክንያት ነው፣ ያቀናበረው ደግሞ ዳግም ነው። ስለዚህ የወንድሙ ልጅ መሆኑን ፍቅሩን ያሳጣው ሲያውቅ ምን ይወስን ይሆን? ቢኒ በጣም ይናደድ አልመችም፣ ነገር ግን ምን እንዲሁም ቢኒ ቢያንስ እሷን አፈቅርሃለሁ ብላ ስትለው ማመን ነበረበት። ያን ያህል በቅናት ተንገብግቦ አይ አንቺ ርካሽ ሴት ነሽ ምናምን ብሎ መሳደብ አይገባውም ነበር። ጽዬ ጽዬ እንግዲህ ለምንድን ነው የማይደውለው? እንደው ምን አይነት ጣጣ ነው? በቃ ጨከነ ማለት ነው። እንደዚህ ባንዴ ተስፋ የቆረጠው ድሮውንም አያፈቅረኝም ማለት ነው እያለች ከራሷ ጋር መጣላት ጀመረች። ቤዚ ቤስቲ ከአዲስ ፍቅረኛዋ የተስማማት ትመስላለች እንደ ውሎ ድጋሚ ስላገኘሁሽ በጣም ደስ ብሎኛል እድለኛ ነኝ ሲላት ማለት ድጋሚ ስትል አልገባኝም አለችው ማለቴማ ያው ድጋሚ ስልሽ ቤት መጥቼ ከዛም በኋላ ስላገኘሁሽ ማለት ፈልጌ ነው ሲላት አረ ምንም ችግር የለውም እና ነገ እንገናኛለን ብለኸኝ የለም አዎ ነገር ግን ነገ እኔ የማገኘው ሰው አለ እና ደግሞ ሾፒንግም መወጣለሁ ምን ችግር አለው ታዲያ የምታገኘውንም ሰው አብረን እናገኘዋለን ሾፒንግንም ደግሞ አብረን ሾፒንግ እናደርጋለን ሲላት ቤዚ በደስታ አበደች ቤዚ እና ዚ ቁጭ ብለው ቤዚ እና ናታን ቁጭ ብለው ከዛ ኧረ ሰውዬሽ ያመጣሽንብርት ያመጣሁልሽን ብርቱካን ልጫዋለሁኝ አለች። በይን ብላ ብላ ስትል፣ እንዴ አልገባኝም፣ ጭራሽ ሰውዬሽ አለ ናታን ነው? ቆይ ብልቱካን ያመጣለሽ ግን ታመሽ ነበር እንዴ ሲላት፣ አረበ ፍጹ፣ ምክንያቱም ከሁሉም ደብቃ ነበር። ከዛ አረበ ፍጹም እና ምንድን ነው ማለት ማ አለብለ በቃ እንብላ። ቆይ ግን አንተ የት ነበርክ? እኔማ ከሆነ ሰው ጋር ነበርኩኝ ከሆነ ሰው ጋር እሺ ዝም ብለው እነሱ ዝም ብለው መብላት ጀመሩ። ናታን ተገርሟል። እውነት ለመናገር እኔም ማገኛ ሴት አላለ። ያቺ የልጅቷ ሴትዮ መጥ ሄደና ለምን እንደፈለግኩ ታውቃለህ አይደል? አለችው አዎ፣ ያው ያኔ እንዴት ተገናኛችሁ? ስራም ደግሞ ልታስገቢኝ። በቃ ይሄ ይሄ ነው ሲል ናታን በጣም የሚያሳቀኝ አስተያየቱ ማለት ነው እነዛ ለዛ ልትጠይቅኝ ቃለ መጠይቅ ልታረጊልኝ መስሎኝ፣ ግን ድራላ ምንም አልሰማችም አላየችም አይደል ስትለው፣ ኧረ በፍዙ ጭራሽ ምንም እንኳ አልጠረጠረችም። በጣም ጥሩ እንድትጠረጥር አልፈልግም አለችው። ችግር የለውም ቃልሽንማ እጠብቃለሁኝ አላት። ለማንኛውም ሂድ ግን አይኔ ካንተ ላይ ነው ብሎ ብላ ስትለው፣ እሺ ምንም ችግር የለውም ብሎ ናቱ ወደፊት ዘወር ሲል በፈገግታ የእውነት ፈገግታው ገዳ ይኖራችኋለሁ። በፈገግታ በጣም ደስ አለው፣ እቅዱ እየተሳካለት ይመስላል። ወይዘሮ ድራራ ደውላለት እንዴት አመሸህ? ደህና ነኝ። እኔም ልክ ዛሬ የህል ክበት ተሳካለ እንዴ እምብላ ስትለው አዎ፣ ካለ ጓደኛ ጋር ተገናኝቼ አሁን ሸኘኋት፣ ሸኘሁት፣ ሸኘሁት መጣሁት ምናምን ሲል እሺ ግን ነገ ብንገናኝ ደስ ይለኛል፣ በጣም ናፍቀህኛል ባለችው፣ እሺ እኔም እንደዛው እንገናኛለን ብሎ ዘጉ ፋይላቸውን። ከዛ እያንዳንድሽ እያለ የለሆነ ሰው ደወለና ናታን፣ እኔም ልክ የጠረጠረችኝ ይመስላል ሴትዮዋ፣ ጋርድም ስታስከትልብኝ ነበር፣ ግን የምታምነኝ ይመስልሃል አለው። ግን ያ ሰውዬ ማን ይሆን በድብቅ እንደዚ የሚያደርገው? ከዛ አዎ ታምናለች፣ በእርግጠኝነት አለው። ያ ሰውዬ ልጅቷ ጋ በማግስቱ ተገናኙና፣ እኔ ካልሆነ ናቆኝ ምልክ እንደው ደናና ሀይደ ደናነኝ ምንድን ነው እየደበረት መስላል ህርም ምንም ያው አንቺ በፈለሽበት ሰዓት ታገኛለች ስራ የለኝ አይደል ቦዘኔ አይደለ አላት። አረታ በፍጹም እንደዛማ አይባልም። ደግሞም ስራ ታገኛለህ። አይ ካልሆነ ወደ ገጠር ሄዳለሁ። ገጠር ሄጄ ተለውጬ እመጣለሁ አላለምናታል ከዛ፣ አረ በፍጹም እኔ ገጠርማ እንድትሄድ አልፈልግም። እዚህ ራሱ አሁን ካሁኑ ትናፍቀኛለህ። ግን ይኸውልህ በዚህ ሳምንት እናቴ እንደምንም ብዬ አሳምኜ ስራ ትገባለህ አለችው። እሺ እንደዛ ከሆነ ግን እንድትጨናነቂ ማዘሯንም እንዳታጨናንቅ እንድትጨጨናንቂያት አልፈልግም ብሎ ሲላት አረ ምንም ችግር የለውም። ምንም አትጨነቅ እማዬ ኮ ጥሩ ሰው ነች። ብታይ ለሁሉም ስራ ታስገባለች ብላ ስትለው፣ ከዛ በመደነቅ አይደል እያለ በውስጡ እሺ